አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ከእለታት በአንዱ ቀን አዛኙ ነቢይ ሙሐመድ ዓለይህ ሰላቱ ወሰላም ከአንድ ውድ ባልደረባቸው ጋር በእርጋታ እየተጓዙ ሳለ አንዲት እመጫት ሚዳቆ በአዳኝ እጅ ስር ወድቃ በሻካራ ገመድ አንገቷና እግሮቿ ታስረው ተመለከቱ። ተዲያ በዚያች ሰዓት ዓለም ለዚያች ምስኪኗ ሚዳቆ በስቃይና በፍርሃት የተሞላች ጠባብ እስር ቤት ነበረች። ሻካራው ገመድ ለስላሳ ቆዳዋን በሰረሰረው ቁጥር በሩቅ የተዎቻቸው ግልጋሎ ከሌሎቿ ትዝያሏት ልቧ በሐዘን ደማ ነበር። ታዲያ በዚህ መሃል የቀትሩ ፀሐይ እንደ እሳታማ ጅራፍ ከላይ ሲገርፋት የደረቀው ምድር ትንፋሿን ሲያሳጥርባት በውስጧ ያለው ብቸኛ ስሜት የተስፋ መቁረጥ ብቻ ነበር። እኔ የአላህ መልእክተኛ ዓለይህ ሰላት ወሰላም ወደ እርሷ ሲቀርቡ ፍርሃቷ በድንገት እንደ ጤዛ ድራሹ ጠፍቶ በምትኩ ልቧ በማይታወቅ ተስፋ መምታት ጀምሮ የአዳኟ ጭካኔና የገመዱ ስቃይ ለቅጽበት ከህሊናዋ ተሰውሮ በዓለም ላይ ከዚህ ሰው በቀር ማንም እስኪመስላት ድረስ አይኖቿን ከእርሳቸው ፊት ላይ ሳትነቅል ተመለከተች። ያኔ መልእክተኛው ገና በቀረቧት በዚያች ቅጽበት የተፈጥሮን ህግ የጣሰ ልዩ ተአምር ተከሰተ። እነሆ ሚዳቋ ከንፈሮቿ ተከፍተው ውስጧ በእንባ እየታጠበ በእናትነት ስቃይ በተሞላ ድምፅ አንቱ የአይኔ ማረፊያ የአላህ ነቢይ ሆይ እኔን ከዚህ ስቃይ የሚገላግለኝ ከአላህ የተላከልኝ እዝነት እርሶ እንደሆኑ ይሰማኛል። እኔ ምርኮኛ ብቻ ሳልሆን ልባቸው በእኔ ላይ የተንጠለጠለ የግልገሎች እናት ነኝ። በውስጤ ያለው ወተት የህይወት ምንጫቸው ነው። አሁን ግን ለእኔ የስቃይ ምንጭ ሆኖብኛል። ልጆቼ በረሃብ እሳት እየተቃጠሉ ነው። እኔ ደግሞ በናፍቆታቸው እሳተ ጎሞራ ውስጥ ነኝ። እባክህሉ ለምንሁ ይህ ሰው ለጥቂት ጊዜ ከእስራቴ ነፃ እንዲያደርገኟ ሲሆኑኝ የልጆቼን ማታርክቼ የእናትነት ደይን ተወጥቼ ለቃሌ ታማኝ ሆኜ መለሳለሁ አለች። ታዲያ የሚዳቋዋ ልብን የሚበጥስ ተማጽኖ በሜዳው ላይ እንደ ቀጭን የሐዘን ክር ሲንሳፈፍ የአዳኙ ልብ በምድራዊ ስሌት የተጠፈረ ነበረና ምንም አልተሰማውም ነበር። ምክንያቱም ለእርሱ ይህች እንስሳ ንብረቱ፣ የድካሙ ውጤቱ፣ ለገበያ የምትቀርብ ሸቀጥ ስለነበረች የእናትነት ስሜቷም ሆነ የህመሟ ጩኸት ከሚያገኘው ጥቅም አንጻር የሚታዩ አጋል ነበረውም

እርሳቸው ዘንድ የነፍሷ ጋ የርህራሄ ልክ የእናትነት ክብር ከምድራዊ የጥቅም ሁሉ በላይ ነበረና በሚዳቆ ዓይኖች ውስጥ ያነበቡት ተስፋ መቁረጥና ለልጆቿ የነበራት ጥልቅ ፍቅር የራሳቸውን ልብ በሐዘን ነካው። ያኔ ፊታቸው በርህራሄ ተሞልቶ ወደ አዳኙ ዞረው፣ አንተ ሰው ሆይ ይህችን ሚስኪን ፍጡር ተመልከት። በእናትነት ስሜት ልቧ እንዴት እንደሚሰቃይ ያላስተዋልክምን? ለጥቂት ጊዜ ፈተህ ወደ ግልገሎቿ ብትሰዳት ምን ነበረበት? የልጆቿን ጥማርክታ የእናትነት ግዴታዋን ተወጥታ እስክትመለስ ድረስ ምናልባት ብትታገሳት ብለው አሉ። ከዚያም አዳኙ በድንጋጤ እንደመባነን ብሎ በጥርጣሬ እየተሞላ ወደ ነብዩ በምጸት ፈገግታ እየተመለከተ አለቃዬ ሆይ ከቶስ በምናምናት አለሁ አለው። ይህችኮ እንስሳ ናት። አንዴ ከእጄ ካመለጠች ዳግም ፊቷና ላይም ተመልሳ እንደምትመጣ ምን ማረጋገጫ አለኝ? ዋስትናዬ ምንድነው? ሲል መለሰ። በዚያች ቅጽበት የሰው ልጅ በታሪክ የመዘገበው መላእክት በክብር የተመለከተው ፍጥረት ረታት ሁሉ የተደነቀበት አስደናቂ ምላሽ ከአዛኙ ነቢይ ዐለይሂ ሰላቱ ወሰላም አንደበት ወጣ። በዚያች ቅጽበት ወደ አዳኙ ቀረብ ብለው አይን ለአይን እየተያዩ በማይናወጥ ድምፅ አብሽራ፣ አታስብ። ዋስትና ከፈለግክን ዋስ ሆናት አለሁ። ሀሳብ አይግባህ፣ እሷን ፍታት። ወደ ልጆቿ ሄዳ ጥብታ ተሰናብታቸው እስከምትመለስ ድረስ በእርሷ ቦታ እኔን እሰረኝ። ቃሏን ካላከበረች በእርሷ ምትክ እኔን ምርኮኛ አድርገህ ውሰደኝ ብለው ከሰው ልጅ አስተሳሰብ በላይ በሆነ የፍቅርና የእዝነት ጥግን ባሳየ የዋስትና ቃል ንግግራቸውን ቋጩ። ያኔ በድንጋጤና በአድናቆት ተውጦ ሳያስበው እጆቹ ወደ ገመዱ ተላኩ። የሻካራውን ገመድ ቋጠሮ ሲፈታ የሚዳቋዋን እግር ብቻ ሳይሆን በራሱ ልብ ላይ ታስሮ የነበረውን የድንጋይነት ቋጠሮም ጭምር የሚፈታ ይመስል ነበር። ያኔ ገመዱ እንደተፈታ ሚዳቋዋ ለአፍታ ሳትቆም በነፃነትና በእናትነት ጉጉት ተገፍታ እንደተወረወረ ቀስት ከቦታው ተስፈንጥራ አቡ አዋራውን እያቦነነች ልጆቿ ወዳሉበት አቅጣጫ በከፍተኛ ፍጥነት ተፈተለከች። ሚዳቋዋ በነፃነት ክንፍ እየበረረች ልቧ በሁለት ታላላቅ ስሜቶች እየተወዛወዘ፣ በአንድ በኩል ልጆቿን የማግኘት ጉጉት ማዕበል ሲገፋት፣ በሌላ በኩል ደግሞ ለዋሷ የገባችው ቃል ኪዳን ከባድ አደራ ሆኖ ታየባት። በመጨረሻም ልጆቿ ወደሚገኙበት የተደበቀ ስፍራ ስትደርስ በረሃብ የከሱ በናፍቆት የደከሙ ግልገሎቿ በተስፋ መቁረጥ ጥላ ስር ተኮራምተው ነበር። ያኔ ግልገሎቹም የእናታቸውን መምጣት ሲያዩ የደከሙና የተንቀጠቀጡ እግሮቻቸውን ቀና እያደረጉ በደስታና በልሆሳስ ድምፅ ሲንጫጩ፣ እርሷን በናፍቆት የተሰነጠቀውን ልቧን ለማከም እየጣረች ወደ እነርሱ ቀርባ ያጋቱ ጡቶቿን ስታቀርብላቸው የሆነው ነገር ከተፈጥሮ ሕግ ውጭ ነበር። ግልገሎቹ በእናታቸው አካል ላይ ቀርበው ከመጥባት ይልቅ ራሳቸውን ወደ ኋላ ፈገፈጉ። እናታቸውን በሚገርም ብስለትና ጥበብ በተሞላ አይን እየተመለከቱ አንደበት በሌለው አንደበታቸው ልብ የሚረዳው ቋንቋ እንዲህ አሉ። ውድ እናታችን ሆይ እርግጥ ነው ያንቺን ወተት መጠጣ ለኛ ህይወት ነው። ነገር ግን ያ የአላህ መልእክተኛ ባንቺ ምትክ በሙርኮኛ ቦታ ቆመው በፀሐይ ሐሩር እየተጠበሱ እያለ ለእኛ ይህንን ወተት መጠጣት እርም ነው። የኛ ረሃብ ከእርሳቸው ክብር አይበልጥም፣ የኛ ጥም ከገባሽው ቃል ኪዳን በላይ ሊሆን አይችልም። ሂጂ፣ ወደ ቃልሽ ተመለሽ ብለው አሏት። ይሄኔ ሚዳቋዋ በልጆቿ ሁኔታ ደነገጠች። ገና ህይወት ያልቀመሱ ግልገሎቿ ስለ ቃል ኪዳን ክብር፣ ስለ ዋስትና ስለስደትና ስለዚያ ታላቅ ሰው ማንነት አላህ አሳውቋቸው ነበር። ያኔ በልጆቿ የላቀ ስነ ምግባር እየኮራች ዳግም ልትተዋቸው በመገደዱ አንጀቷ በሐዘን ተላወሰ። በመጨረሻም ግንባራቸውን እያላሰች በፍቅር አይኖቿ እየተመለከተቻቸው የመሰናበቻ እንባዋን በአሸዋው ላይ አፈሰሰች። ከዚያም ዘወር ብላ በገባችው ቃል ኪዳን ነዳጅነት ዳግመኛ ወደ መጣችበት አቅጣጫ መፈትለክ ጀመረች። ይህ በእንዲህ እንዳለ በሜዳው ላይ የነበረው መጠበቅ ወደ ተስፋ መቁረጥ ተቀይሮ ነበር ነበር። ፀሐዩ እየበረታች ስትመጣ የአዳኙ ትዕግስት እምያለቀ ሄዶ በንቀት ፈገግ እያለ ለነብዩ ባልደረባ፣ አያችሁ አይደለነ እንስሳ ኮናት፣ ቃሏን እረስታለች። እኒህ ሰውዬ በዋዛዋዝ ሆነው ተሸወዱ ሲል አጉመተመተ። ነገር ግን በዚያች ቅዝበት ከሩቅ በአድማስ ላይ አንዲት ነጥብ ስትንቀሳቀስ ታየች። ያቺ ነጥብ እየገዘፈችና እየፈጠነች የሚዳቆ ቅርጽም ያዘች። ያኔ አዳኙ አይኑን ማመናቃተው በጥርጣሬ አይኑን አሽቶ ዳግም ሲመለከት በእርግጥ የሚያቼ የለቀቃት ሚዳቋዋ ነበረች። ትንፋሹ ቁርጥ ቁርጥ እያለ ይህ ሊሆን አይችልም፣ አንድ እንስሳ፣ በተለይ ነጻነቷን የቀመሰች፣ እንዴት ወደ ምርኮኛዋ ትመለሳለች ሲል ጠየቀ። ሚዳቋዋም ደርሳ በድካም እየተንቀጠቀጠች ወደ ነብዩ እግር ስር ሳይሆን ወደ ገመዱ፣ ወደ ምርኮዋ ቦታ ተመልሳ አንገቷን ዝቅ አድርጋ እነሆ ቃሌን ሞልቻለሁ፣ አሁን የእርስዎ ምርኮኛ ነኝ ትል ይመስል ለአዳኙ ራሷን አቀረበች። ይህኔ አዳኙ በድንጋጤ ተውጦ የምድር ሕግ የተቀየረበት፣ ሰማይ የቆመበት፣ ስርዓት የተነጋበት ያህል ተሰማው። በዚህን ጊዜ ለአዳኙ ዓለም በቅጽበት ተለወጠች። እስከዚያች ቅጽበት ድረስ ያምንበት የነበረው የጥንካሬና የጥቅም ሕግ በሚዳቋዋ ታማኝነትና በንብዩ ርኅራሄ ማዕበል ተጠራርጎ ወደቀ። የልቡ የድንጋይ ጋሻ ተሰባብሮ በውስጡ የተደበቀው የሰውነት ስሜት እንደ ምንጭ ፈለቀ። ከአንዲት እንስሳት እግር ስር ስለ ቃል ኪዳን ክብርና ስለ ምህረት ኃይል ትምህርት በዚህን ጊዜ አይኖቹ በሚዳቋዋና በነቢዩ ዐለይሂ ሰላቱ ወሰላም መካከል ሲመላለሱ፣ አንደኛዋ ምንም የማትናገር እንስሳ ሆና ሳለ ለቃሏ ታማኝ ሆና ከነፃነት ወደ ምርኮ የተመለሰች፣ ሌላኛው ደግሞ ለማያውቃት እንስሳ ሲሉ ክብራቸውንና ነፃነታቸውን አሳልፈው የሰጡ ታላቅ ሰው ሆነው ተመለከተ። ይህ ከሰው ልጆች የርህራሄ ቅም በላይ ከምድራዊ ሕግጋት የላቀ መለኮታዊ ክስተት መሆኑንም ተረዳ። ይህ ሰው ተራ ሰው ሳይሆን ከምድርና ሰማያት ተቆጣጣሪ የተላከ የእዝነት መልእክተኛ መሆን እንዳለበት ልቡ ያለ ጥርጣሬ መሰከረ። ታዲያ በድንጋጤና በአድናቆት እየተንቀጠቀጠ ከእግራቸው ስር ተንበርክኮ፣ አይኖቹ በእንባ እየታጠቡ ድምፁ በስሜት ታንቆ፣ አንተ ታላቅ ሰው ሆይ፣ ዛሬ ባንተ ምክንያት የማላውቀውን አይቻለሁ፣ ያልሰማሁትንም ሰምቻለሁ። እንስሳት ለቃልህ የሚታዘዙ ለዋስትናህ የሚገዙ ከሆኑ እኔ የሰው ልጅ እንዴት አመነታለሁ? መሰክራለሁ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሶም የአላህ መልእክተኛ መሆን ሆን መሰክራለሁ። አሽሀዱ አላኢላ ኢላ ላህ ወአሽሀዱ አነከ ረሱሉላህ በማለት መሰከረ። ከዚያም በፍጥነት ወደ ሚዳቋ ዞሮ በክብርና በርህራሄ የገመዱን የመጨረሻ ቋጠሮ ፈቶ አንቺ የተባረቅሽ ፍጡር ሆይ ሂጂ፣ በነጻነት ወደ ልጆችሽ ተመለሺ። አንቺም ምስክር ነሽ፣ ዋስሽም የዓለማት ህዝነት ናቸው። በእርሳቸው ምክንያት በዚህች ሰዓት ቃል ገባለሁ፣ የህጄ ዳግም በንጹሃን ፍጡራን ላይ አይነሳም፣ ከአሁኑ በኋላ ማንንም እንስሳት አላደንም ብሎ አለ።